እልህ ከኔያው? እናቴ ልትከሰሽ እንግጀ ያለሽ ጎበዝ ብልጡኝ፣ በእኔ ተማሩ። አቋጣላችሁ ወንዶች እኮ ናቸው ለእኛ ሕይወት እኮ የሚወስኑት። ዝም ብለሽ ዱስሳይ የታባቷ የአቢባ ቤት አሁን ባዶ ይሆንልናል። አዳኩ አስራ ሁለት ሺህ ገባች። አ ተስ አንዳንዴ እንኳን እስኪ እንደው ጭንቅላት ጌሙ ስንት ሰዓት ነው? ምን አውቃለሁ። ልጁ ራሱ አቢባ ቤት ሄዶ እንደሆነ አላውቅም። የአፍሪካ ነገር ሼራ እረኩለት፣ ሼራ እረኩለት ቤትሽእያልመጣ እኔም ይኸው ሚያብራች ጸጉሬን ተሰርቼ ልብስ ማነው አሞራ እና ገዚ ተገናኙ። ጌታ ሆይ ከሰርግ በፊት እንዳታረግስ። ጌታ ሆይ ያ ካረገዘች በጣም ችግር ነው። መብሰል አለባት ትምህርቷን ሳትጨርስ እናቷም ሳትመረቃት ቤተሰብ ደስ ሳይለው እንደው ምንም ነገር አይፈጠር፣ ካልሆነ ተያይዞ ገደል መግባት ነው። ይህን ድል ለሚገጥባት አደራሽን ረጋ ሰከን፣ ያመጣውን እንግዲህ መቀበል ነው አልልሽም፣ ግን ቢሆንም

ቤታዬ ይሄ ሰውዬ ከዚህ በላይ አልጠብቅም። ኦኬ የራስ ጉዳይን ያሁን እጄ ሰላጣ የለብላ ፀጉር ስራ ይቀርቻለች። አይ ሴት ልጅ ምን እናርግ እንግዲህ ልጆቹ እንደሆነ ው አውጥቶ የሚሳደቡም አለ። እንደው እሷ ትሻላለች መስተሳደበች የነገርኳት ደግሞ ስጂጂዬ አሞራውን አገኘች፣ ደስ ይላል። እኔ እኮ ነኝ የተናገርኩት፣ ይኸው እየተናገርኩ ነው። ሂዱ እያልኩ ነው። ሂዷቹ አቢባ ቤትም እንደዚህ ብላችሁ ጻፉ። በቃ እኛ ደግሞ ባዶ እችላለሁ። በዓሉ ደህና ዋሉ። ከእዚህ በኋላ እዛ አስራ ሦስት ሺህ እዛ አምስት ሺህ እዛ አራት ሺህ ምናስዬ ልጁ ቀረ ገኝ ነው የሚጫወተው ልጅ ጌ የጌም ቀን ጠብቀው አይደለም አሞራውና ደሴ የተገናኙት፣ የጌም ቀን ጠብቀው ማለት ነው። ይህ ደግሞ ዝታት የራሱ ጉዳይ ተው፣ ተወዳችኋለሁ። ለማንኛውም እንጆያ ደስ የሚል ነገር ወይ፣ ዋናው አንድ ነገር አየ ደሲን እና አሞራውን አገኛል። ደሲን እና አሞራውን አገኛል። የሀቢባ ነገር ግን የታሰብበት ራስ ምታት ነው። የለቀቅሽበት ጌም ነበረኝ። ሲ ብርጌ ልጁ የለም፣ ጀርመናዊ። ይኸው ሰላሳ ደቂቃ አይታችኋል።